የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በመድረኩ መክፈቻ ስነ ስርዓት ላይ እንዳሉት ብልጽግና ፓርቲ ባለፉት ሰባት ዓመታት ውስጥ እንደ ሀገር እየባከነ ያለውን የውሃ ሀብት በአግባቡ በመጠቀም ታላላቅ ሀገራዊ ፕሮጀክቶችን ጀምሮ በአጭር ጊዜ ውስጥ ውጤታማ በማድረግ ላይ መሆኑን ገልጸዋል። ከዳር ዳር የሚገኘው ኢትዮጵያዊ በሙሉ ስለ አባይ የማይናገር የማይቆጭ እንዳልነበረ እናውቃለን። ይሄ ታሪክ ተቀይሮ አባይ ሊገደብ እንደሆነና ለኢትዮጵያም ለአፍሪካም በሙሉ ተስፋ የሚሰጥ ስራ እንደሚሰራ የተበሰረበት ቀን በመሆኑ አባይን መገደብ ለሀገራችን ትልቅ መጻኢ ተስፋ የሚሰጥ እንደሆነ ህዝቡ የተደሰተበት። የደቡብ ኢትዮጵያ ክልል ፍትሕ ቢሮ ኃላፊ አቶ አበኔዘር ተረፈ ባለፉት የለውጥ ዓመታት በግብርና፣ በማኒፋክቸሪንግ፣ በኢንዱስትሪና በሌሎችም መስኮች የሚታይ ለውጥ መመዝገቡን ተናግረዋል። የሕዝብን ጥቅም ወደ ማረጋገጥ ከመጣ በኋላ ብዛሃ ኢኮኖሚ ዘርፍን መሰረት አድርገን በግብርና፣ በማኒፋክቸር፣ በማዕድን፣ በአይሲቲ እና በቱሪዝም ዘርፍ ያስመዘገብናቸው በርካታ ስራዎች ለትውልድ የሚተላለፉ ዛሬ እሴት የሚጨምሩና ኢኮኖሚያችን ከፍ የሚያደርጉ ከመሆን ዘለው ለትውልድ ሁሉ ትልቅ አሻራ የሚጥሉ ሁሉንም በአንድነት ለማሳካት እየተሰራ ያለበት ስራ መሆኑ በጣም በጣም የኢኮኖሚ እጥፋት የፈጠረ መሆኑን መገንዘብ እንችላለን። የደቡብ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ካሴች ሊያስ በበኩላቸው የበለጸገች ኢትዮጵያን እውን ለማድረግ ያስችል ዘንድ ፖለቲካዊ ድል የተጎናጸፍንበት ሲሆን በቱሪዝም ዘርፍም የተሻለ ውጤት መመዝገብ መቻሉን አንስተዋልም። ቱሪዝም ላይ መስራት እንደ ሌግዠሪ ነገር፣ እንዳላስፈላጊ ነገር ይታይ የነበረውን አስተሳሰብ በመቀየር የቱሪዝም መዳረሻዎችን በማስፋት የውጭ ምንዛሪ የምናገኝበትን እድል ኢኮኖሚያችንን ከፍ የምናደርግበትን የኢኮኖሚ አውታርን በማስፋት ብዙ ስራዎች ተሰርተዋል። አይሲቲዩ ላይ ዲጂታል ኢኮኖሚን ከመገንባት አንጻር ዘርፈ ብዙ ስራዎችን ተሰርቷል ማለት ነው። የውይቱ ተሳታፊዎችም ሀገራዊ ለውጡን ተከትሎ በጎፋ ዞን ሕዝብ ዘንድ ጥያቄ የነበረው የዞን መዋቅር፣ አደረጃጀትና የልማትና የመልካም አስተዳደር ጥያቄዎች ምላሽ ያገኙበት በመሆኑ መጋቢት 24 በዞኑ ሕዝብ ዘንድ ልዩ ቦታ ያለው መሆኑን ተናግረዋልም። በመርሃ ግብሩ ላይም የደቡብ ኢትዮጵያ ክልል የሳውላ ክላስተር አመራሮች፣ የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለን ጨምሮ የዞኑና የከተማው ከፍተኛ አመራሮች፣ የጽፈት ቤት ኃላፊዎች ተገኝተዋልም።